እዚውን ልፅጸን ነው ማለት እንደገና ደግሞ መልከ ፀዲቅን ደግሞ የማነሳሪ፣ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ብሎ ባለያይል ስለማስ ይናገር ስለ ክርስቶስ፣ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ማንን ኢየሱስም መልከ ፀዲቅ ክህነቱ የተነገረውን አንተ እንደ መልከ ፀዲቅ ለዘላለም ካህን እግዚአብሔር ብሎ ማለ ካህን ሆኗል እንጂ ያለማላ ካህን አልሆነም፣ ይላል እነርሱም ያለማላት ካህናት ሆኗል። አንተ እንደ መልክ ሹመት ለዘላለም ካህን ነ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል። ያለማላ ካህን እንዳሉ። ስለዚህ ክርስቶስ ልቅ የተነገረለት እንደማን ነው ማለት ነው ክህነቱ መልከ ፀዲቅ ነው። አይደል እንደ መልከ ፀዲቅ እንደ መልከ ፀዲቅ ነው የተነገረለት። ስለዚህ የክርስቶስ ክህነት ከሌዋውያን ካህናት የተለየ ነው ማለት ነው አይደል። ግን መልክ የተለየ ነው ሶ ስለዚህ ጳውሎስ ምን እያደረገ ነው ያለው ማለት እያነሳ ተረኛ ሰፈር መጣና ምን አለ? እነርሱ ያለ መሐላ ካህናት ሆነዋል። እነማን? የብሉይ ኪዳን ካህናት እነርሱ ያለ መሐላ ካህናት ሆነዋል። አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማላ አይጸጸትም። በተናገረለት ከመሐላ ጋር ካህን ሆኗል። ያለ መሐላ ካህን እንዳልሆነ መጠ ማ ክርስቶስ ከመሐላ ጋር ነው ካህን የሆነው። የብሉይ ኪዳን ካህናት ግን ከመሐላ ጋር የጸና ክህነት የላቸውም። እዚህም የማን ክህነት ከፍ ያለ ነው? የጌታ ከቁጥር ሁለት ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እንግዲህ ኢየሱስ ምን ሆኗል? ለሚሻል ኪዳን ዋስ ሆኗል። የመጀመሪያዎቹ ካህናት ክህነቱ ምን ለ ከመሀል ነገር አይደለም። መስዋዕቱም ደካማ ነው። ስለዚህ ደካማ ስለሆነ ህዝቡን ሊያድን የሚችል ሊቀ ካህናት በብሉይ ኪዳን አልነበረም። ወደ እግዚአብሔር የሚያቀርብ ፍጹም እርቅን የሚያወርድ አስታራቂ የሚሆን ካህን ስላልነበረ ኢየሱስ ምን ሆነ ማለት ነው። ለሚሻል ኪዳን ዋስ ሆነን ማ ጌታ ቀጠላለን እነርሱ እንዳይሞቱ ሞት ስለከለከላቸው፣ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ናቸው። እነርሱ እንዳይኖሩ የተባሉት የብሉይ ኪዳን ካህናት ናቸው። ምን ከልክሏቸዋል? ሞት ከልክሏቸዋል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። እነርሱ ስለሚሞቱ ምን ይላሉ ወንድሜ? ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ። እርሱ ግን ለዘላለም የሚኖር ስለሆነ የእኛ ጌታ ኢየሱስ የማይለወጥ ምን አለው? ክህነት አለ። ስለዚህ አሁንም እያነጻጸረን ብዙ ብለ እንድታይልኝ የፈለግኩ ሲገልጽ ሱ እንግዲህ እያነጻጸረ ንመጣ ጳውሎስ ቀጠል አለና ስለ እነርሱም ሊያማልድ ዘወትር በህይወት ይኖራልና ለእነርሱ ምን ል ስለ እነርሱም ሊያማልድ ዘወትር በህይወት ይኖራልና። ስለዚህም ደግሞ አለ በእርሱ በኩል ወይም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው ይችላል? ሊያድናቸው ይችላል። ምን ሊላቸው ይችላል? ያደረጉት ባስተን ብንማማር ይሻላል። ለለዚህ ትዱሲን ህንሳፎወርድ የብሉይ ኪዳን ካህናት የብሉ ኪዳን ሊቀ ካህናት ለአመሉ ይለምናል አለ። ኢየሱስም ከብሉይ ካህናት አንፃ ይማልላል አለው። ስለ ክርስቶስ በህይወት ይኖራል የተባለበት ዋነኛ ነገሩ ዘወትር የተባለበት ሞት የማይጠካው ምን ስለሆነ ከላይ ነብሮ ሞት ይከለክላችዋል። ዘውትር ሊያማልድ በህይወት ይኖራል የተባለው የመጀመሪያው ዋነኛው ፖይንቱ እሱ እንደ መጀመሪያዎቹ ሊቀ ካህናት ምንም የማይል ስለሆነ የማይሞት ስለሆነ ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ስለዚህ ምን አለ ይቀጥላልና በእርሱ ወደ እግዚአብሔር የሚወጡትን ደግሞ ምን ሊላቸው ይችላል? አለ ፈጽሞ ሊያድናቸው ስለ ክርስቶስ ሲናገር እርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል አለ። ክርስቶስ ከብሉይ ኪዳን ካህናት አንጻር ደግሞ ሲናገር ስለእነሱ ሊያማልድ በሕይወት ይኖራል። ስለዚህ ስለ እነሱ ሊያማልድ ተብሎ ክርስቶስ የተነገረለት የምርም ምስሉ ጳውሎስ አማላጅ አድርጎ እየሳለው ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል አለው። ከማን አንጻር አልኩ? ከላይ ጀምሮ የመጣው እያነጻጸረ ስለሆነ ቀጣይ ቨርስ ላይ ክሊር ያደርገዋል። ምን ይላል መሰለን ቅዱስና ያለ ተንኮል ለውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገበራል። ምን ያለ እንደዚህ አይነት እርሱም እንደነዚያ ሊቀ ካህናት እርሱም እርሱ ሲል ስለ ኢየሱስ፣ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት እለት እለትም እለት እለት መስዋይትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንዴ ፈጽሞ አድርጎታል። ክርስቶስ ስለራሱ ኃጢአትና ስለ ህዝቡ ኃጢአት መስዋዕት አንድ ጊዜ አቅርበ ለን አላቀረበ። ስለዚህ ስለ ራሱ ኃጢአት፣ ስለ ህዝቡ ኃጢአት አንድ ጊዜ መስዋዕትም አቀረበ ብሎ ጳውሎስ የተናገረ ያለው የብሉይ ኪዳን ሊቀ ካህናት ስለ ራሳቸው ማጢያት፣ ስለ ህዝቡ ማጢያት ዕለት ተዕለት መስዋዕትን ስለሚያቀርቡ ከእነሱ አንጻር የሱስ ስለ ራሱ ማጢያት ሆነ ስለ ህዝቡ ማጢያት ዕለት ተዕለት መስዋዕት ማቅረብ አያስፈልግም። ራሱን ሲያቀርብ ይህን ፈጽሞ አድርጎታል ሲል ኃጢአት አለበት እያለ እንዳልሆነ ሁሉ ኢየሱስ ኃጢአት አለበት እያለ እንዳልሆነ ሁሉ፣ ይማልዳለም ሲል ኢየሱስ ይለምናል እያለ አይደለም። በንጽጽር ከብሉይ ኪዳን ካህናት አንጻር እየተናገረ ነው ማለት ነው። የነጋዴም ሰዓት እየደረሰ ነው። ሌላ ጊዜ በሰፊ ያለን ለነሱም እንዳነስዱባቸው ሁላችንም ሁላችን እዛ አይደል እንደዚህ በዚህ መንፈስ እንግዲህ እንቀጥልና እንማረግ አይደል። ቆንጆ ውይይት ነበረን በእውነት በጣም ነው ደስ ያለኝ። እግዚአብሔር ያክብርልኝ እንደዚህ ሰዓትን ሰጠ ቁጭ ብለ ጥያቄዎችን ስላስረዳኝ እና እግዚአብሔር ይመስገን ይሄ ሰላምና ሳት ሰብን እግዚአብሔር እንደንስላል ና ቃሌ ታሰማልን አንተን በጣም አመሰግናለሁ። እውነት በጣም ነው የማመሰግነው እና ጸጋውን ያብዛላችሁ። አሚን አሚን አሚን አሚን አሚን። እንግዲህ አራት ሰዓት ተኩል ላይ ደግሞ እንገባለን ጋይስ አራት ሰዓት ተኩል ላይ አንድ ኢትዮጵያስ ፕሮቴስታንት ወንድም ጋር ላይ ብንገባ ና የእሱንም ጥያቄዎች እንደዚህ ይመልሳል። አራት ሰዓት ተኩል ላይ ዛሬ ማታ ልኪ ነጋዲ ትምህርታቸውን ሲጨርሱ ተጠቅሱ። አራት ሰዓት ተኩል ላይ ትምህርት ጨረሰው ሪቫይዝ ማድረግ ላይ ነው የሚሆኑት። የአራት ሰዓት ተኩል ላይ ከአንድ ፕሮቴስታንት ጋር ደግሞ እንደዚህ እንገባና ማማራለን። ስለዚህ ነብሳትን ለጌታ እንማርካለን። እንኳን በአብርሃም ወገብ ሆኖ ለመልከ ፀዲቅ ምን ብለዋል? መስዋይትን አቅርቧል። መልከ ፀዲቅ ማለት ምን ያህል ታላቅ ነው ማለት አብርሃም በመልከ ፀዲቅ ከተባረቀ፣ የአባቶች አለቃ አብርሃም በመልከ ፀዲቅ ከተባረቀ፣ ይህ መልከ ፀዲቅ የተባለ ምን ያህል ታላቅ ሰው እንደሆነ እንረዳለን። ምን ያህል ታላቅ ሰው እንደነበረ እንረዳለን። ስለዚህ የመልከ ፀዲቅ ክብር ከፍ አላለም? ስለዚህ አሁን ዝፍጽም ነው ማለት ነው። እንደገና ደግሞ መልከ ፀዲቅን ደግሞ የማን ምሳሌ? አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ብሎ ማለ ይላል። ስለማ ሲናገር ስለ ክርስቶስ። አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ማንን? ኢየሱስ መልከ ፀዲቅ ክህነቱ የተነገረው ልክ ዘላለማዊ ተደርገው የተነገረ። ስለዚህ ልክ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ እግዚአብሔር ብሎ ማለት ከመሀላ ጋር ካህን ሆኗል እንጂ ያለ መሀላ ካህን አልሆነም፣ ይላል እነርሱም ያለ መሀላ ካህናት ሆኗል። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሀላ ጋር ካህን ሆኗል፣ ያለ መሀላ ካህን እንዳልሆነበት። ስለዚህ ክርስቶስ ልቅ የተነገረለት እንደማን ነው ማለት ነው ክህነቱን ሆነዋል። እነማን የኪዳን ካህናት? ነሱ ያለ መሀላ ካህናት ሆኗል አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማላ አይጸጸትም በተናገረለት ከመሀላ ጋር ካህን ሆኗል ያለ መሀላ ካህን እንዳልሆነ መጠን ማ ክርስቶስ ከመሀላ ጋር ነው ካህን የሆነው የብሉይ ኪዳን ካህናት ግን ከመሀላ ጋር የጸና ክህነት የላቸውም እዚህም የማን ክህነት ከፍ ያለ ነው የጌታ ከቁጥር ሀያ ሁለት ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል እንግዲህ ኢየሱስ ምን ሆኗል ለሚሻል ኪዳን ዋስ ሆኗል። የመጀመሪያዎቹ ካህናት ክህነቱ ምን ነው? ከመሐላ ጋር አይደለም። መስዋዕቱም ደካማ ነው። ስለዚህ ደካማ ስለሆነ ሕዝቡን ሊያድን የሚችል ሊቀ ካህናት በብሉይ ኪዳን አልነበረም። ወደ እግዚአብሔር የሚያቀርብ ፍጹም እርቅን የሚያወርድ አስታራቂ የሚሆን ካህን ስላልነበረ ኢየሱስ ምን ሆነ ማለት ነው፣ ለሚሻል ኪዳን ዋስ ሆነን ማ ጌታ ተጠላለን እነርሱ እንዳይሞቱ ሞት ስለከለከላቸው፣ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ናቸው። እነርሱ እንዳይኖሩ የተባሉት የብሉይ ኪዳን ካህናት ናቸው። ምን ከልክሏቸዋል? ሞት ከልክሏቸዋል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። እነርሱ ስለሚሞቱ ምን ይላሉ ወንድሜ? ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ። እርሱ ግን ለዘላለም የሚኖር ስለሆነ የእኛ ጌታ ኢየሱስ የማይለወጥ ምን አለው? ክህነት አለ። ስለዚህ አሁንም እያነሳ ዝብ ብለ እንድታይ የፈለጉ ዚገር ስብሶ እንዲት እያነሳሰሮ ንመጣ ጳውሎስ ስለ እነርሱም ሊያማልል በሕይወት በሕይወት ይኖራለን ለእነርሱ ምን ለእነርሱም ሊያማልል ዘወትር በሕይወት ይኖራልና። ስለዚህም ደግሞ አለ በእርሱ በኩል ወይም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው ይችላል? ሊያድናቸው ይችላል። ምን ሊላቸው ይችላል

ስለዚህ ቅዱሳን ዛፎርድ የብሉይ ኪዳን ካህናት የብሉይ ኪዳን ሊቀ ካህናት ለአመዱ ይለምናል እና አለ። ጳውሎስም ኢየሱስም ከብሉይ ኪዳን ካህናት አንፃ ይማልላል አለው። ስለ ክርስቶስ ሊያማልድ ዘወትር በሕይወት ይኖራል የተባለበት ዋነኛ ነገር ዋነኛ ነገሩ ዘወትር የተባለበት ሞት የማይተካው ምን ስለሆነ ሊቀ ካህናት ስለሆነ ከላይ ነግሮናል አይደለም? እነሱ ሞት ይከለክላቸዋል። እሱ ግን ሞት ስለማይከለክለው ዘውትር ሊያማለድ በሕይወት ይኖራል የተባለው የመጀመሪያ ዋነኛው ፖይንቱ እሱ እንደ መጀመሪያዎቹ ሊቀ ካናት ምንም አይል ስለሆነ የማይሞት ስለሆነ ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ስለዚህ ምን ያደ ያጠላለና በእርሱ ወደ እግዚአብሔር የሚወጡትን ደግሞ ምን ሊላቸው ይችላላል? ስሙ ሊያድናቸው ስለ ክርስቶስ ሲናገር እርሱ ወደ እግዚአብሔር ይመጡትን ሊያድናቸው ይችላል አለ። ስለ ክርስቶስ ከብሉይ ኪዳን ካህናት አንጻር ደግሞ ሲናገር ስለነሱ ሊያማልድ በሕይወት ይኖራል። ስለዚህ ስለነሱ ሊያማልድ ተብሎ ክርስቶስ የተነገረለት የምር ምሱር ጳውሎስ አማላጅ አድርጎ እየሳለ ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል አለው ነው። ከማን አንጻር አልኩ ሊከን ከላይ ጀምሮ ይመጣው እያነጻጸረ ስለሆነ ቀጣይ ቨርስ ላይ ክሊር ያደርገዋል። ምን ይላል መሰለ፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢያቶች ከኃጢያተኞችም፣ የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገበራል። ምን ያለ እንደዚህ አይነት ሊቀ እርሱም እንደነዚያ ሊቀ ካህናት እርሱም እርሱ ሲል ስለ ኢየሱስ ነው። እርሱም እንደነዛ ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ህዝቡ ኃጢአት ዕለት ዕለትም ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንዴ ፈጽሞ አድርጎታል። ክርስቶስ ስለራሱ ራሱ ኃጢአትና ስለ ህዝቡ ኃጢአት መስዋዕት አንድ ጊዜ ያቀርበል እንዴ? አላቀረበም። ስለዚህ ስለ ራሱ ኃጢአት ስለ ህዝቡም ኃጢአት አንድ ጊዜ መስዋዕትን አቀረበ። ብሩ ጳውሎስ የተናገረ ያለው የብሉይ ኪዳን ሊቀ ካህናት ስለ ራሳቸው ኃጢአት ስለ ህዝቡም ኃጢአት ዕለት ዕለት መስዋዕትን ስለሚያቀርቡ ከእነሱ አንፃር ኢየሱስ ስለራሱ ኃጢአት ነው። ስለዚህ ኃጢያት ዕለት ተዕለት መስዋዕት ማቅረብ አያስፈልገውም። ራሱን ሲያቀርብ ይህን ፈጽሞ አድርጎታል ሲል ኃጢአት አለበት እያለ እንዳልሆነ ሁሉ ኢየሱስ ኃጢአት አለበት እያለ እንዳልሆነ ሁሉ፣ ይማልዳልም ሲል ኢየሱስ ይለምናል እያለ አይደለም። በንጽጽር ከብሉይ ኪዳን ካህናት አንፃር እየተናገረ ነው ማለት ነው። የነጋዴም ሰዓት እየደረሰ ነው። ሌላ ጊዜ በሰፊው እነበሉ ያለ ለነሱም እንዳነስድባቸው ሁላችንም እዛ ይደም። እንደዚህ በዚህ መንፈስ እንግዲህ እንቀጥልና እንማረዝ አይደል? ቆንጆ ውይይት ነበረን በእውነት በጣም ደስ ያለኝ። እግዚአብሔር ያክብርልኝ፣ እንደዚህ ሰዓትን ሰጠን ቁጭ ብለህ ጥያቄዎችን ስላስረዳኝ እና እግዚአብሔር ይመስገን ይህን እናሳት ሰጥን እግዚአብሔር እንደዚህ እንትንስላል እና ቃሌት ያሰማልን። አንተን በጣም አመሰግናለሁ በእውነት በጣም ነው አመሰግነው እና ጸጋውን ያልዛላችሁ። አሚን አሚን አሚን አሚን አሚን። እንግዲህ አራት ሰዓት ተኩል ላይ ደግሞ እንገባለን ጋይስ። አራት ሰዓት ተኩል ላይ ከአንድ ተወዳጅ ፕሮቴስታንት ወንድም ጋር ላይቭ እንገባ እና የሱንም ጥያቄዎች እንደዚህ እንመልሳለን። አራት ሰዓት ተኩል ላይ ዛሬ ማታ ልክ ነጋዲ እርሳቸውን ሲጨርሱ ተጠቅሶስ አራት ሰዓት ተኩል ላይ ትምህርት ጨርሰው ሪቫይዝ ማድረግ ላይ ነው የሚሆኑት። የአራት ሰዓት ተኩል ላይ ከአንድ ፕሮቴስታንት ጋር ደግሞ እንደዚህ እንገባና ማማራለን። ስለዚህ ነብሳትን ለጌታ እንማርካለን። እንኳን በአብርሃም ወገብ ሆኖ ለመልክቴዲክ ምን ብለዋል? መስዋይትን አቅርበል ሶ መልክቴዲክ ማለት ምን ያህል ታላቅ ነው ማለት። አብርሃም በመልክቴዲክ ከተባረቀ፣ የአባቶች አለቃ አብርሃም በመልክቴዲክ ከተባረቀ፣ ይህ መልክቴዲቅ የተባለ ምን ያህል ታላቅ ሰው እንደሆነ እንረዳለን ግን ምን ያህል ታላቅ ሰው እንደነበረ እንረዳለን። ስለዚህ የመልከ ፀዲቅ ክብር ከፍ አላለ። ስለዚህ አሁን ልፍጸም ነው ማለት ነው። እንደገና ደግሞ መልከ ፀዲቅን ደግሞ የማን ምሳሌ፣ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ብሎ ማለ ይላል። ስለማ ሲናገር ስለ ክርስቶስ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ማንን፣ ኢየሱስም መልከ ፀዲቅ ክህነቱ የተነገረው ልክ ዘላለማዊ ተደርገው የተነገረ። ስለዚህ ልክ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ እግዚአብሔር ብሎ ማለት ከመሀላ ጋር ካህን ሆኗል እንጂ ያለ መሀላ ካህን አልሆነም ይላል እነርሱም ያለ መሀላ ሆን ካህናት ሆኗል አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሀላ ጋር ካህን ሆኗል ያለ መሀላ ካህን እንዳልሆነበታል ስለዚህ ክርስቶስ ልቅ የተነገረለት እንደማን ነው ማለት ነው ክህነቱን በመልከ ፀዲቅ ነው አይደል እንደ መልከ ፀዲቅ እንደ መልከ ፀዲቅ የተነገረለት ስለዚህ የክርስቶስ ክህነት ከሌዋውያን ካህናት የተለየ ነው ማለት ነው አረለኝ መልክ የተለየ ነው ሶ ስለዚህ ጳውሎስ ምን እያደረገ ነው ያለው ማለት እያነጻጸረኛ እያነጻጸረ መጣና ምን አለ እነርሱ ያለ መሀላ ካህናት ሆነዋል እነማን የብሉይ ኪዳን ካህናት እነርሱ ያለ መሀላ ካህናት ሆነዋል አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም። በተናገረለት ከመሐላ ጋር ካህን ሆኗል። ያለ መሐላ ካህን እንዳልሆነ መጠን ማ ክርስቶስ ከመሐላ ጋር ነው ካህን የሆነው። የብሉይ ኪዳን ካህናት ግን ከመሐላ ጋር የጸና ክህነት የላቸውም። እዚህም የማን ክህነት ከፍ ያለ ነው? የጌታ ቀጠላ ከቁጥር ሀያ ሁለት ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እንግዲህ ኢየሱስ ምን ሆኗል? ለሚሻል ኪዳን ዋስ ሆኗል። የመጀመሪያዎቹ ካህናት ክህነቱ ምን የለው ከማህልና ጋር አይደለም። መስዋዕቱም ደካማ ነው። ስለዚህ ደካማ ስለሆነ ህዝቡን ሊያድን የሚችል ሊቀ ካህናት በብሉይ ኪዳን አልነበረም። ወደ እግዚአብሔር የሚያቀርብ ፍጹም እርቅን የሚያወርድ አስታራቂ የሚሆን ካህን ስላልነበረ ኢየሱስ ምን ሆነ ማለት ነው? ለሚሻል ኪዳን ዋስ ሆነ። ማ ጌታ ቀጠላለን እነሱ እንዳይሞቱ ሞት ስለከለከላቸው እነሱ እንዳይኖሩ ሞት ስለከለከላቸው፣ ካህናት የነበሩ ብዙዎች ናቸው። እነርሱ እንዳይኖሩ የተባሉት የብሉይ ኪዳን ካህናት ናቸው። ምን ከልክሏቸዋል? ሞት ከልክሏቸዋል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። እነርሱ ስለሚሞቱ ምን ይላሉ ወንድሜ? ይተካከሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ። እርሱ ግን ለዘላለም የሚኖር ስለሆነ የእኛ ጌታ ኢየሱስ የማይለወጥ ምን አለው? ክህነት አለ። ስለዚህ አሁንም ዝግ ብለን እንድታይልኝ የፈለኩት እዚህ ቀር ስብሶ ሆኑ እንዴት እያነሳሳሮ ንመጣ ጳውሎስ ቀጠላለና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ለእነርሱ ምን ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህም ደግሞ አለ በእርሱ በኩል ወይም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው ይችላል? ሊያድናቸው ይችላል። ምን ሊላቸው ይችላል?

ስለዚህ እዱሲን ህንሳፎወርቅ የብሉይ ኪዳን ካህናት የብሉይ ኪዳን ሊቀ ካህናት ለአመሉ ይለምናል እና አለው። ጳውሎስም፣ ኢየሱስም ከብሉይ ኪዳን ካህናት አንፃ ይማልዳል አለው። ስለ ክርስቶስ ሊያማልድ ዘውትር በህይወት ይኖራል የተባለበት ዋነኛ ገር ዋነኛ ነገሩ ዘውትር የተባለበት ሞት የማይተካው ምን ስለሆነ፣ ሊቀ ካህናት ስለሆነ ከላይ ነግሮ፣ እነርሱ ሞት ይከለክላል፣ እሱ ግን ሞት ስለማይከለክለው ዘውትር ሊያማልድ በህይወት ይኖራል የተባለው የመጀመሪያው ዋነኛው ፖይንቱ እሱ እንደ መጀመሪያዎቹ ሊቀ ካህናት ምንም አይል ስለሆነ የማይሞት ስለሆነ ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ዘውትር ተብሎ ተነግሮለታል። ስለዚህ ምን አለ? ቀጠላለና በእርሱ ወደ እግዚአብሔር የሚመጡትን ደግሞ ምን ሊላቸው ይችላላል? ፈጽሞ ሊያድናቸው። ስለ ክርስቶስ ሲናገር በእርሱ ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። ስለ ክርስቶስ ከብሉይ ኪዳን ካህናት አንጻር ደግሞ ሲናገር ስለነሱ ሊያማልድ በሕይወት ይኖራል። ስለዚህ ስለነሱ ሊያማልድ ተብሎ ክርስቶስ የተነገረለት የምር ምሱር ጳውሎስ አማላጅ አድርጎ እየሳለው ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል አለው። ከማን አንጻር አልኩ? ከላይ ጀምሮ ይመጠው እያነጻጸረ ስለሆነ ቀጣይ ቨርስ ላይ ክሊር ያደርገዋል። ምን ይላል መሰለህ? ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአቶች ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገበራል። ምን ያለ እንደዚህ አይነት እርሱም፣ እንደነዚያ ሊቀ ካህናት እርሱም፣ እርሱ ሲል ስለ ኢየሱስ ነው። እርሱም እንደነዛ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት፣ በኋላም ስለ ህዝቡ ኃጢአት እለትእለትም እለት እለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንዴ ፈጽሞ አድርጎታል። ክርስቶስ ስለ ራሱ ኃጢአትና ስለ ህዝቡ ኃጢአት መስዋዕት አንድ ጊዜ አቅርቧል? እንዴ? አላቀረበም። ስለዚህ ስለ ራሱ ኃጢአት ስለ ህዝቡም ኃጢአት አንድ ጊዜ መስዋዕትን አቀረበ ብሎ ጳውሎስ የተናገረ ያለው የብሉይ ኪዳን ሊቀ ካህናት ስለ ራሳቸውም ኃጢአት ስለ ህዝቡ ኃጢአት ዕለት ተዕለት መስዋዕትን ስለሚያቀርቡ ከእነሱ አንፃር ኢየሱስ ስለ ራሱ ኃጢአት ሆነ ስለ ህዝቡ ኃጢአት ዕለት ተዕለት መስዋዕት ማቅረብ አያስፈልጉም ራሱን ሲያቀርብ ይህን ፈጽሞ አድርጎታል ሲል ኃጢአት አለበት እያለ እንዳልሆነ ሁሉ ኢየሱስ ኃጢአት አለበት እያለ እንዳልሆነ ሁሉ ይማልጋለም ሲል ኢየሱስ ይለምናል እያለ አይደለም። በንጽጽር ከብሉይ ኪዳን ካህናት አንጻር እየተናገረ ነው ማለት ነው። ገብተኛ የነጋዴም ሰዓት እየደረሰ ነው። ሌላ ጊዜ በሰፊው ነውያለ ለነሱ እንዳነስድባቸው ሁላችንም አይደል። እንደዚህ በዚህ መንፈስ እንግዲህ እንቀጥልና እንማረዝ አይደል። ቆንጆ ውይይት ነበረን። በእውነት በጣም ደስ ያለኝ። እግዚአብሔር ያክብርልኝ እንደዚህ ሰዓትን ሰጠ። ቁጭ ብለህ ጥያቄዎችን ስላስረዳኝ እና እግዚአብሔር ይመስገን፣ ይህና ሰዓት ሰጠን። እግዚአብሔር እንደዚህ እንትንስላል እና ቃሌት ያሰማልን። አንተን በጣም አመሰግናለሁ። በእውነት በጣም ነው አመሰግነው እና ጸጋን ያብዛላችሁ አሚን አሚን አሚን አሚን አሚን እንግዲህ አራት ሰዓት ተኩል ላይ ደግሞ እንገባለን። ጋይስ አራት ሰዓት ተኩል ላይ አንድ ተወዳጅ ፕሮቴስታንት ወንድም ጋር ላይቭ እንገባና የሱንም ጥያቄዎች እንደዚህ ይመልሳል። አራት ሰዓት ተኩል ላይ ዛሬ ማታ ልክ ነጋዲ ፈርሳቸውን ሲጨርሱ አራት ሰዓት ተኩል ላይ ትምህርት ሲጨርሱ ሪቫይዝ ማድረግ ላይ ነው የሚሆኑት። የአራት ሰዓት ተኩል ላይ ከአንድ ፕሮቴስታንት ጋር ደግሞ እንደዚህ እንገባና ማማራለን። ስለዚህ ነብሳትን ለጌታ እንማርካለን። ተሰጥቷል በአብርሃም ወገብ ሆኖ ለመልከ ፀዲቅ ምን ብለዋል? መስዋይትን አገባል ሶ መልከ ፀዲቅ ማለት ምን ያህል ታላቅ ነው ማለት ነው። አብርሃም በመልከ ፀዲቅ ከተባረቀ፣ የአባቶች አለቃ አብርሃም በመልከ ፀዲቅ ከተባረቀ፣ ይህ መልከ ፀዲቅ የተባለ ምን ያህል ታላቅ ሰው እንደሆነ እንረዳለን። ምን ያህል ታላቅ ሰው እንደነበረ እንረዳለን። ስለዚህ የመልከ ፀዲቅ ክብር ከፍ አላለም? ስለዚህ አሁን ንጽጽር ነው ማለት ነው። እንደገና ደግሞ መልከ ፀዲቅን ደግሞ የማን ምሳሌ? አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ብሎ ማለ ይላል። ስለማ ሲናገር ስለ ክርስቶስ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ ማንን? ኢየሱስም መልከ ፀዲቅ ህነቱ የተነገረው ል ዘላለማ የተደረገ የተነገረ ስለዚህ ልክ አንተ እንደ መልከ ፀዲቅ ለዘላለም ካህን ነህ እግዚአብሔር ብሎ ማለት ከመሐላ ጋር ካህን ሆኗል እንጂ ያለ መሐላ ካህን አልሆነም ይላል። እነርሱም ያለ መሐላ ካህናት ሆኗል። አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል፣ ያለ መሐላ ካህን እንዳልሆኑ። ስለዚህ ክርስቶስ የተነገረለት እንደማን ነው ማለት ነው። ክህነቱ እንደ መልከ ፀዲቅ ማለት እንደ መልከ ፀዲቅ እንደ መልከ ፀዲቅ የተነገረለት ስለዚህ የክርስቶስ ክህነት ከሌዋውያን ካህናት የተለየ ነው ማለት ነው። አለም መልክ የተለየ ነው። ስለዚህ ጳውሎስ ምን እያደረገ ነው ያለው? ማለት እያነጻጸረኛ ጸጸር መጣና ምን አለ? እነርሱ ያለመሀላ ካህናት ሆነዋል። እነማን? የብሉይ ኪዳን ካህናት። እነርሱ ያለመሀላ ካህናት ሆነዋል። አንተ እንደ መልከ ፀዲቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም በተናገረለት ከመሀላ ጋር ካህን ሆኗል። ያለ መሀላ ካህን እንዳልሆነ መጠን ማ ክርስቶስ ከመሀላ ጋር ነው ካህን የሆነው። የብሉይ ኪዳን ካህናት ግን ከመሀላ ጋር የጸና ክህነት የላቸውም። እዚህም የማን ክህነት ከፍ ያለ ነው? የጌታ ቀጥላለን። ከቁጥር ሀያ ሁለት ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እንግዲህ ኢየሱስ ምን ሆኗል? ለሚሻል ኪዳን ዋስ ሆኗል። የመጀመሪያዎቹ ካህናት ክህነቱ ምን የለውም። ከመሐላ ጋር አደለም። መስዋዕቱም ደካማ ነው። ስለዚህ ደካማ ስለሆነ ህዝቡን ሊያድን የሚችል ሊቀ ካህናት በብሉይ ኪዳን አልነበረም። ወደ እግዚአብሔር የሚያቀርብ ፍጹም እርቅን የሚያወርድ አስታራቂ የሚሆን ካህን ስላልነበረ ኢየሱስ ምን ሆነ ማለት ነው? ለሚሻል ኪዳን ዋስ ሆነ። ማ ጌታ ቀጠላለን። እነሱ እንዳይሞቱ ሞት ስለከለከላቸው፣ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ናቸው። እነርሱ እንዳይኖሩ የተባሉት የብሉይ ኪዳን ካህናት ናቸው። ምን ከልክሏቸዋል? ሞት ከልክሏቸዋል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እነርሱ ስለሚሞቱ ምን ይላሉ ወንድሜ? ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ፣ ይተካካሉ። እርሱ ግን ለዘላለም የሚኖር ስለሆነ የእኛ ጌታ ኢየሱስ የማይለወጥ ምን አለው? ክህነት አለው። ስለዚህ አሁንም እያነጻጸረ ዝብ ብለ እንድታይ የፈለጉት ዚቀ እንዴት እያነጻጸረ እንመጣ ጳውሎስ